ጊዜ አፍቀረ ነው አራሬ ለማርያም ችግር ነው። አፍቀረ ነው። ፎሎ አድርግ። ይኸው ጋይስ ቻለንጁ የተሰጠኝ አለምዬ ጌታቸው ብላችሁ አሁን ወደ ኦልሞስት ወደ ስምንት ሺህ ደርሷል። ከሶስት ሺህ ሁለት መቶ ምናምን ነበረ። ያው እየሄደ ነው። ዛሬ ነው የተሰጠኝ። ይኸው ይሄን እየገባችሁ ፎሎ አርጉልኝ። ለምን እንግዲህ የእሷን አካውንት ላይ አታመጪው? ይሄ አይቀልም። እንደዚያ ሳፕራይዝ። እሱ ስራ አለው ዘፈን አዲስ መወጣ ምናምን ስራ ስላለው እንትን እያደረገ ነው። አካውንቱ ለአንቺ ትስጥሽና። እንዴት አርጋ ትሰጠኛለች? ችግራለ። ኢሜል ትሰጥሻለች። አረ ነው። እኔም አልፈልግም። የሰው የሚሄድ እንዴት አድርገን ነው ን የምትለው አንቺ። ዜድ እንደዛ አትበይዳስ። ኖርማል ነው። ከዛ ሲሞ እንትን አንቺ ገስት ሁለት ስልክ አለሽ። አውለት እዚህ እዚህ ጋር ቲክታካለሁ እኔ። ፎሎ አደርጋታለሁና ቪዲዮ ስሰራ እታች ሚንሽን አደርጋታለሁ። እሺ አለምዬ ጌታቸው ሌላ እንዳትሸወዱ። አሁን ኦልሞስት ወደ ስምንት ሺ ምናምን እየገባ ነው። ኦኬ ጋይስ እና እየገባችሁ ፎሎ ፎሎ አርጉት። አለምዬ ጌታቸው እና ያ ወረቀት ልታሰራልኝ ስለፈለገች ነው ባለቤቱ። እኔ ችግር የለውም ወረቀቷን አሰራላታለው አምስት መቶ ሺህ ከገባች ከዛ በላይ ከገባችም ችግር የለውም ይጨምርላታለሁ ምናምን ብላለች። እና ምንም ምንም ማለት እኔ ሰው አድርጉ፣ ሰው አድርጉ ወረቀት የሰራ ከዛ በላይ ከሆነም እዚህ የሆነ ነገር ልነግድ። ከዛ በላይ አንድ ሚሊዮን ከገባው በቃ በዛ ልክ ነው የምትሰጠኝ። ፎል አርጉ፣ ፎል አርጉት እየገባችሁ ፎላር ጉት የአሌክስ ወዳጆች ሙሉ የዜድ ወዳጆች ሙሉ ፎላር ጉት እየገባችሁ። ፎላር ጉት ስምንት መቶ ምናምን ሰው ምን እየሰራ ነው እየገባ። ፎላር ጉት ከፈለጋችሁ ሜሽን አድርገዋለች። ኪዊን ድሬ ሪከርድ ሪከርድ። እነ አረ ጠበበን ወገን ፎላ ያደረጋቸው አሁን ሁሉ 7619 አለ። እየገባችሁ ፎላ አሉ በአንድ ቀን አራት ምናምን ዛሬ ተደርጓል። ጋይ ፎላ አሉ እየገባችሁ እዚህ አንተ ህዝብ አድርግ ፎሎ አድርግ። እታች እኮ እያየህ ናቸው። ማነው ሰው ፎሎ እያደረገ አይደለም። ማርያም አለምዬ ጌታቸው ብላችሁ ፎሎ አድርጉ። ከቻላችሁ ሳብስክራይብ ማርጉ። ትዛ ያለ እየገባ ሳብስክራይብ ከተደረገም እንደዛ ብር ይጨምርልኛል። ዘፍትና ዚያ ላይክ አስፈራሽኝ። አላላ አስፈራሽኝ ጉስ ጉስ ፎሎው አድርጉላት እህታችን ነች። በል አዎ፣ አዎ ሰኒ፣ አዎ ቻሌንጅ ብየው የዓለም ጌታችሁ ዘፋኙ የእሱ ባለቤት እኔ ባለቤቴ ከአምስት ሺህ ካስገባሽው ወረቀትሽ አሰራልሻለሁ። አምስት ሺህ ዶላር ከዛ በላይ ከሆነም ከዛ በላይ ችግር የለውም ብላኛለች። ሀቡ ቤት ገብታ ሀቡላት ያገኘችልኝ ቻሌንጁ። የገባችሁ ፎሎ አርጉ። እኔ ወረቀቴን ስንት ፎሎወር ነው ያለችሽ ሺህ ቻንስ የሰጠችኝ ደግሞ ሁለት ወር ነው ጋይስ፣ ሁለት ወር አሌክስ ቪዲዮ ስራ አላት ስላለ ንውጡ ሁለታችሁ። እናንተ ዋጋ ያላችሁ ንውጡ። አታስፈልጉኝም፣ አታስፈልጉም። እናንተ እዚህ ያሸፋችሁ ውጡ፣ ያለ ተንቀሳቀስ ይውጡልኝ፣ አልፈልጋችሁም። አሌክስ ቪዲዮ ስራ አላት። ምን ስራ አላት? ያላ እየገባችሁ ፎሎ አርጉ። ራሴ ነው ራሴ ፎ አርጉላችኋለሁ ፎ አርጉ ጋይስ። ታሪክ የላችሁም እናንተ። አሌክስ እንደዚህ አርግላት ጸርፍ ማትግሌለሁም። ደ ጋይስ እየገባችሁ ፎሎ አንድ ሺ አንድ መቶ ሰው አላችሁ ፎሎ። አለምዬ ጌታቸው ፎ አርጉት። ፎቶ ስራላት አሌክስ ቪዲዮ ስራላት። እኔ እንዳይል እሰራለሁ እንዳይል። አሌክስ ፎቶ ስራላት አሌክስ ቪዲዮ ስራላት።

ሮብ ገብተህ እንደላይ ክሊል ጊዜ አንተ ቅዳሜና አርብና ቅዳሜ ትገባለህ እና ጥላለን። እኔ ተማሪ አይደለሁም ለነገሩ ትምህርት ጀምሬያለሁ። እኛ በጣም ይከብዳል በስተርጅና ለዚህ እድሜ